በንጹሕ መጠጥ ውሃ እጥረት መቸገራቸውን በደሴ ከተማ የጀሜ አካባቢ ነዋሪዎች ተናገሩ። የነዋሪዎቹ ቅሬታ ተገቢ መሆኑን የገለጸው የደሴ ከተማ ውሃና ፍሳሽ አገልግሎት ችግሩን ለመቅረፍ እየሰራ መሆኑን አስታውቋል። ከድራሊ። በደሴ ከተማ አራዳ ክፍለ ከተማ መንበረ ጸሐይ ቀበሌ የጀሜ አካባቢ ነዋሪዎች በንጹሕ መጠጥ ውሃ እጥረት መቸገራቸውን ለአሚኮ ቅሬታ አቅርበዋል። ዘጋቢያችንም ቦታው ድረስ በመሄድ የነዋሪዎችን ችግር ተመልክቷል። ነዋሪዎቹ በፈረቃም ቢሆን ውሃ እያገኙ ባለመሆኑ ለተጨማሪ ወጪና ለእንግልት መዳረጋቸውን ይገልጻሉ። ቆጣሪ ተሰተን ውሃ እንዴት እናጣለን? እንደገና ቆጣሪ የሚቆጠር ይመጣል ብርም እንከፍላለን እየከፈልን ውሃ እናገኝም። ይኸው ባህያ እንቀድ ያለን ሀያ ብር አንድ ጀሪካን የምንቀደው በባጃጅ ልብስ የምናጥ እዚያ ወንዝ ሂደን ነው። በቃ እንዲህ ያለ ችግር ከባድ ችግር የደረሰብን ጀሜ ላይ ውሃን በተመለከተ ችግራችን ለማየት እንኳን የመጣችው እናመሰግናለን ቅድሚያ እንግዲህ ውሃውን የምንጠቀመውን ውሃ እያችሁት በጀሜ ላይ ያለው ውሃ በእውነት በረመዳን ሰዓት ላይ ይኸው አመታችን ውሃ ታየ። በቃ ሌሊት ዘጠኝ ሰዓት ነበርም ድረስን ቁጭ እንላለን። የለችም አመጣም በቃ እውነት ውሃ ልማት እኔ እንጃ። ግን ውሃ አይደለም ደሴ ላይ የውሃ ማማ ይባላል። ደሴ ላይ ከአመት ወደዚህ አግኝተናና ቅም አቅም ሲኖር እናስቀዳለን። እንድህም ሲል ደግሞ በወገባችን ተሸክመን የምንቀዳበት ሰዓት አለ እና ውሃ በጣም ነው የተቸገረው። እኛ ምክንያቱ አልገባንም። ግን እንደዛውም ሆኖ ደግሞ የቆጣሪ እንከፍላለን ከፍላለን ነው ለአንድ ጀሪካን 20 ብር እንከፍላለን። ደግሞ ትንሽ ልፍ ካለ 25 ብር እንከፍላለን፣ እንደ ቦታዋ ማለት ነው። ትንሽ በሜትር ልዩነት 20 ብር፣ 25 ብር ያስከፍሉናል። ችግራቸውን በተደጋጋሚ ቢያቀርቡም መፍትሄ እንዳላገኙ ነው ነዋሪዎቹ የገለጹት። አሚኮም የጀሜ ነዋሪዎችን ቅሬታ በመያዝ የደሴ ከተማ ንጹህ መጠጥ ውሃና ፍሳሽ አገልግሎት ጽህፈት ቤት ስራ አስኪያጅ አቶ ወርቋ ሞኝን ጠይቋል። ስራ አስኪያጁም የችግሩን ምክንያት አስረድተዋል። ጀሜ ለማድረስ ውሃ ከገራዶ መምጣት አለበት። ከገራዶ መጥቶ አይጠየፍ ገብቶ ተመልሶ እንደገና በአራዳ ፓምፓችን ተገፍቶ ወደ ጀሜ መንገሻ ጎራ የሚባል ጋን ገብቶ ከዛ በኋላ በግራቪቲ ነው የምንሰጠው። ፓምፑ የመግፋት አቅሙ በጣም ውስን በመሆኑ ካይጠየፍ የሚገባለት ከገራዶ የሚመጣ ውሃ አነስተኛ በመሆኑ በሁለት መንገድ ነው። አንዱ ከሆጤ ጉድጓድ ይገባል። አንደኛው ደግሞ ከገራዶ ከሚመጣው ካይጠየፍ ጋን ተነስቶ የሚገባለት ውሃ ስለሆነ ዛ የሚደረገው ፓምፕ የሚደረግለት በእነዚህ ምክንያት ሶስት አራት ጊዜ ስትገፋ ከመብራት መቆራረጡን ጋር ተጨምሮበት የእኛም የራሱ የጥረቱ ኑሮበት እዛ አካባቢ ጥረት አለብን፣ ከፍተኛ ጥረት ነው ያለብን። ትክክል ነው ማህበረሰቡ የሚያነሳው። ከዛ ባሻገር ፍትሐዊ ለማድረግም ቶፖግራፊ በራሱ ቻሌንጅ ነው። እዛ አካባቢ ተንድርድሮ የሚሄደው ዝቅተኛ ቦታዎች ናቸው። የነዋሪዎችን የንጹህ መጠጥ ውሃ ችግር ለመፍታትም የውሃ ፓምፕ አቅምን ማሳደግና የተለያዩ ስራዎች እንደሚሰሩም ስራ አስኪያጁ ጠቁመዋል። ምናልባት አራዳ ላይ የምንገጥመው ፓምፕ ከዚህ በኋላ ከሁለት ወር በላይ ይፈጃል ብዬ አልጠብቅም። ምክንያቱም ውላችን ሁለት ወር ስለሆነ እስከ መያዝያ ድረስ ባለው ሂደት ውስጥ እኛ ፓምፑን እንገጥማለን። ከዛ ባሻገር ገራዶ ላይ የምንሰራው ኤሌክትሮ ኤሌክትሮሜካኒካሉ ብዙ ላይ ቆይብኝ ይችላል። በሁለት ወር ውስጥ ልናጠናቀቀው እንችላለን። እሱም እስከ መያዝያ መጨረሻ። የመስመር ዝጋታው ግን የተወሰነ እሱ ቻሌንጅ ሊያደርግን የሚችል ነገር እንዳለ የተረዳን ነገር አለ። ጨረታው ገና በእንትን ላይ ስለሆነ ፓይፕ በዚህ በጀት ዓመት ችግሮችን ማቃለል አለብን ብለን እየሰራ ያለ ነው። እንደ ከተማም ጭምር በመልክዓ ምድር ምክንያት በርካታ ቦታዎች የውሃ እጥረት አለባቸው ያሉት ስራ አስኪያጁ፣ ጽሕፈት ቤታቸው በራሱ አቅምና ከአጋር አካላት ጋር በመተባበር የውሃ ጥረቱን ለማቃለል እየሰራ እንደሚገኝም ገልጸዋል። ከተማችን ውስጥ እንግዲህ እንደሚታወቀው በአቀማመጡ ሂደት አስቸጋሪ በመሆኑ ስርጭቱንም በዛ ልክ ፍትሃዊ የማያደርግበት ሁኔታ አለ። ከዚህ ጋር ተያይዞ በርካታ ቦታዎች ጀሜ ብቻ ሳይሆን ገራዶ መጨረሻ ወደ ወሎ ዩኒቨርሲቲ አካባቢ በተለይ ከከተማው ዙሪያ ባሉ የቦርደር ቦርደር አካባቢ ያለው ማህበረሰባችን የውሃ እጥረት አለብን። እንግዲህ እሱን ለመፍታት የተለያዩ አማራጮችን እየተጠቀምን ያለንበት ሂደት ነው ያለው። ሁሉንም በአንድ ጊዜ መፍታት የማይቻል በመሆኑ ያው አሁንም እየሰራ እንገኛለን። የደሴ ከተማ የንጹህ መጠጥ ውሃ አቅርቦት አርባ ሰባት ከመቶ መሆኑን ከጽህፈት ቤቱ ያገኘነው መረጃ ያመለክታል።